በሃያ ሀያ አምስት በወጣት አናት ፓስፖርቷ አለም ላይ ያለ ቪዛ በመቶ ዘጠና ሶስት ሀገራት ላይ መሄድ ያስችላል። አሁን በአለም ካሉት ሀገራት በቴክኖሎጂና በፋይናንስ ተወዳዳሪ የላትም። ውድ ተመልካቾች፣ በዛሬው ዝግጅቴ ከዛሬ 65 ዓመታት በፊት ምንም ያልነበራት፣ ዜጎቿ በረሃብ የተሰቃዩባት፣ ድህነት የተወዳጃትን ሀገር ዛሬ ራሷን ቀይራ የሌላ ሀያላኖቹ አሜሪካና ሩሲያ ዜጎች ሳይቀሩ ለመኖር ለመለወጥ የሚመርጧትን የደቡብ ኤዥያዋን አብሪ ኮኮብ ሲንጋፖርን ላስጎብኛችሁ ወደድኩኝ። እስከ ዝግጅቱ ፍጻሜ አብራችሁኝ ቆዩ። እንደ ጎርጎሮ ሲያኑ አቆጣጠር ከ1959 በፊት ባሉት ዓመታት ህዝቦቿ እጅግ በከፋ ድህነት ውስጥ የነበሩ ሲሆን የአብዛኛው ዜጋ መተዳደሪያ የነበረው በትንንሽ ፋብሪካዎችና በወደብ ወይንም በትራንስፖርት የሚያገኙት ዝቅተኛ ደሞዝ ነበር። የሀገሪቱ የገቢ ምንጭም ይኸው የወደብ ንግድና የባህር ትራንስፖርት ነበር። ከዚህ ውጪ በሀገሪቱ ውስጥ የሚመረት ምንም ነገር አልነበረም። የህዝቦቿ የትምህርት ሁኔታም ከኤሌመንታሪ የዘለለ አይደለም። ከዚህም በተጨማሪ የመከላከያ ጦር ኃይል ያልነበራት ሀገር ስትሆን በእንግሊዝ ሀገር በሞግዚትነት የተያዘች ነበረች። ከዚህ ሁሉ በኋላ ግን በ1959 የሀገሪቱን ገጽታ የቀየረ የሀገሩ ከድህነቱ ወለል በታች መሆን ያንገሸገሸው ታላቁ መሪ የሲንጋፖራውያን አባት ሊኳንዩ ወደ ስልጣን መጣ። የሀገሪቱ የእድገቷ ተርኒንግ ፖይንት ይሄ ነበር። ጠቅላይ ሚኒስትር ሊኳንዩ ወደ ስልጣን እንደመጡ በመጀመሪያ የሀገራቸውን የኢኮኖሚ ፖሊሲ በነፃ ገበያ እንዲመራ በማድረግ የአሜሪካ ጃፓንና የአውሮፓ ኩባንያዎችን በዝቅተኛ ታክስ እንዲሰሩ አመቻቹ የውሳኔ ሲንጋፖርን ወደ ዓለም አቀፍ የንግድና የቴክኖሎጂ ማዕከልነት አምጥተዋታል። እስካሁን ድረስ በአሜሪካና አውሮፓ በከፍተኛ ታክሲ ተማረሩ በርካታ ኩባንያዎች ሲንጋፖር ከትመዋል። ሌላኛው የሕዝባቸውን የመኖሪያ ቤት ችግር ለመፍታት የሃውሲንግ ዴቨሎፕመንት ፖሊሲ አቋቁመው 80 በላይ ሕዝባቸውን በመንግሥት የተገነቡ ቤቶች ላይ እንዲኖር ማድረግ ችለዋል። በተጨማሪም የትምህርት ሥርዓቱን በእንግሊዘኛ ቋንቋ አድርገው ዓለም አቀፍ የሥራ ዕድል ለዜጎቻቸው መፍጠር ችለዋል። ጠቅላይ ሚኒስተር ሊኳንዩ በሥርዓተ መንግሥት ግንባታና በአጠቃላይ የአመራር ጥበብ በዓለም ላይ ጥቂት ብቅ ብለው ከሚጠፉ መሪዎች እንደ አንዱ ናቸው። ዛሬ ላይ ሲንጋፖር የዓለማችን እጅግ ቅንጦዋ ሀገር ስትሆን፣ ዜጎቿን በተለየ ሁኔታ ሞሽራ ይዛለች። አንድ የሲንጋፖር ዜጋ በዜግነቱ ብቻ ከሚያገኛቸው ጥቅሞች ውስጥ ቤት መስራት እፈልጋለሁ ካለ መንግስት በራሱ የበጀት ወጪ ይገነባለታል። ትምህርት ሙሉ በሙሉ በነፃ ነው። ወደ ውጭ ሄጄ መማር እፈልጋለሁ ካለም መንግስት ወጪውን ይሸፍናል። የሲንጋፖር መንግስት ለዜጎቹ ጤንነት የሚጨነቅ ሲሆን፣ ዜጎች ለመታከም የሚያወጡት ምንም አይነት የጤና ክፍያ የለም። የመጓጓዣ አማራጭም መንግስት ያመቻቸ ሲሆን የዜድሊንክ ካርድ ወይም ሲምፕሊጎ በሚባል ዝቅተኛ የትራንስፖርት ወጪ ማስራፒድ ትራንዚት የተባለ የመንግስት ባቡርና አውቶቡስ መጠቀም ይቻላል። ሲንጋፖር የውጭ ሀገራት ዜጎችም ለመኖር የሚመርጧት ሀገር ስትሆን ከላይ ለመግለጽ እንደሞከርኩት የአሜሪካና ሩሲያ ዜጎችም ወደዚችው የቴክኖሎጂ ማዕከል መምጣትን ምርጫቸው ያደርጋሉ። ምክንያቱ ደግሞ የሚከፈለው ከፍተኛ ደሞዝና የቤት እንዲሁም ሌሎች ወጪዎች ዝቅተኛ መሆን፣ ቀላል የሆነው የሥራ ፈቃድና ሌሎችም አማራጮች ሀገሪቱን በሌሎች ዜጎች ተመራጭ አድርጓታል። በአሁኑ ወቅት ቱሪዝም፣ ባንኪንግ ን ፋይናንስ፣ ኢንተርናሽናል ትሬድ ን ሎጂስቲክ፣ ቴክኖሎጂ ን አውቶሜሽን ና ሌሎችም የሲንጋፖር አይነተኛ የገቢ ምንጭ ናቸው። ውድ ተመልካቾቼ፣ ሲንጋፖርን ከድህነቷ እስካሁኑ ሀብቷና የቅንጦት ህይወቷ ለአስጎበኛችሁ የሞከርኩበት ፕሮግራም ይህንን ይመስል ነበር። ሀገራችን ኢትዮጵያንም ወደ እንደዚህ አይነት ከፍታ እንዲወስድልን እየተመኘን የዛሬ ጥንክራችንን በዚሁ እናጠቃልላለን። ሳምንት በሌላ ትምህርታዊ ፕሮግራም እስከምንገናኝ በቸር ቆዩልኝ።